መርቆስ እኔ ብቻውን አትመስለኝ ከጀርባዋ ብዙ ሰው ያለ ነው የሚመስለኝ፣ እንጂ ሩታ የፈለገ ቢሆን በዚህ ልክ እኔ ላይ እንደዚያ ያጨክን ነበር ሆይ ሆይ ሚላት አለሁልሽ ሚላት፣ ብዙ ሰው አለ ጀርባዋ ላይ። በዛ ነው እንጂ በዚህ ልክ እንደዚህ ልትሆን አትችልም፣ የፈለገ ቢሆን ማለት ነው። ይሁሉ ለምን ናት? አሁን ቢለቅስ ባይለቅስ ምንም ነገር የሚመጣ ነገር የለም ይባላልና። ቤት ነበረ መጥሞ መደቆስ። አሁን ምን ያረጋል? ደስ ማልቀስ ደጋገምኩት መሰለኝ። ይሄ ርስ አሰላሙ አሌይኩም ወራህመቱላሂ ወበረከቱ እንዴት ተከበራችሁ? ዘዲዮ ባላህ ባሪያ እንዴት ናችሁ? ሰላም ናችሁ? ያላችሁ ያለን። በነገራት ላይ አንዳንድ ነገሮች አሉ። ከሄዱ በኋላ ነው የሚሰማን ያን ነገር ማለት ነውና ያ ነገር ስናጣው ወይም ከጎናችን ሲርቅ ነው ያንን የኛ የሰውን ውለት የሰውን እንትን የምናውቀው። አሁን አብርሃም እንትን ሩታ ባጠገቡ ባለችበት ሰዓት ምንም ነገር ምንም ነገር አልመሰለውም ነበር። ገባችሁ? የኔ ምንም ነገር በቃ ኦልሬዲ ከኔ ጋር ናት፣ ከኔ ጋር የምትኖረው ከኔ ጋር ናት፣ ሁሉ ነገር የምታደርገው ምናምን የሚለው አሳብ ጭንቅላቱ ላይ ሳያደረገ ማለት ነው። ምንም ነገር አልመሰለውም ነበረ። ነገር ግን አሁን ስትሄድበት በጣም ተሰማሁ። በነገራችን ላይ እስኪ ውድ እህት ወንድሞቼ ኮሜንት ላይ ጻፉልኝ። እዚህ ጋር ከሩታ ጋር ከጎን የሚገፋፋ ሰው አለ እያለ ነው አብርሃም። እውነት ትክክል ነው፣ ሊሆንም ይችላል። ምክንያቱም እኮ አብርሃም ይሄ ሁሉ እግሯ ስር ወድቆ ይቅርታ ጠይቆ እየለመናት ይሄ ሁሉ እንትን እያላት ኦቨር በቃ አልፈልግም፣ ልትወቃልኝ ያኔ ልትፈርምልኝ ነው የምፈልገው ማለቷ፣ በነገራችን ላይ ያስብላል። እኔ ከጎኗ ሰው ሳይኖር ሲጀምር እንደዚህ በተአመረ አትሆንም እችልች ጋብቻ እና ደግሞ ሲጀመር አብርሃም ቢለያዩ አብርሃምና ሩታ ቢለያዩ መቼም አይለያዩ መቼም ሊለያዩም አይችሉም። ለምን በጣም ይዋደዳሉ፣ በጣም ይፈቅራሉ? የጊዜያዊ ነገር ነበረ። ጊዜያዊ ነገር ያን አልተረዳውም ነበር አብርሃም፣ መጀመሪያ ላይ ያኔ ሄርመላ ይህን ያክል እንትን ትፈጥርብኛለች ብሎ አላስብም ነበረ። ያኔ አሁንም መሆን ያለበት ነገር ቢሆን ማለት ነው፣ ሩታን የሆነ ሰው የሚገፋፋ ሰው ሊኖር ይችላል። ሲጀመር አለ። ምክንያቱም ይሄ ሁሉ ይቅርታ እየጠየቀ ይሄ ሁሉ እንትን እያለ ይቅር አልልህም ማለት እጅግ በጣም እንትን ይላል። ያን ያስጠረጥራል። ገባችሁ? እና ውድ እህት እህቶች፣ በተለይ እህቶች በእርግዝና ሰዓት ላላችሁ እህቶች ልንገራችሁ። እኔ በበኩል የተፈጠረብኝ ነገር እኔ በጣም አሳቢ የነበርኩ የእርግዝና ሰዓት በጣም አሳቢኛ በጣም በቃ ምን ልበላቸው እኔ ከሁሉም ሰው ጣላ ነበረ ከሁሉም ሰው እርቅ አልነበረኝም። ገባቸው እና ደግሞ ሮታ ደግሞ ይሄን እንትን ጊዜያት እስከምታልፈው ድረስ ሲጀመር ግዴታ አብርሃም መታገዝ ነበር አለበት እና የአብርሃም ሁኔታ እጅግ በጣም ያሳዝናል። ከመኔ በጣም አሳዝኖኛ ወላሂ ሲያለስ እኔ አብሬ ላይ የለቀስኩት ለምን ፍቅር ላይ መታገዝ መተማመን መፈጠር ከሌለ ፍቅር ገንዘብ ብቻ አይሆንም። እኔ ፍቅር ገንዘብ ብቻ ብላችሁ ካሰባችሁ ተሳስታችኋል። አዎ ገንዘብ ጠቃሚ ነው። ገንዘብ ከሌለ አልኖርም። ያኔ ገንዘብ ፍቅር አይሆንም። በነገራችን ላይ እስኪ ፍቅር ይዟችሁ እውነት ፍቅረኛችሁ አንድ ነገር ቢዋሻችሁ፣ ወይም አንድ ነገር በእናንተ ተደብቆ ቢያደርግ ምን አይነት ስሜት እስኪ እንደሚሰማችሁ እወቁት። እና አሁን በሩታ ባለችበት ሰዓት ምንም ነገር እንትን አላለም ነበር እሱ ማለት ነው ምንም ነገር በቃ ትሄድብኝም ከኔ ጋር ናት ህይወቷ ከኔ ጋር ነው ምናምን ብሎ ነበር ያስበው ላ አሁን ስትሄድ ገባው የእሷ ቦታ የእሷ እንትን በቃ ምናምን ገብቶታል እሱ ማለት ነው አሁን በጣም የምልበላቸው በጣም ላይ በጣም አሳዝኖኛል እኔ አብርሃም እንግዲህ ፈጣሪ ይርዳው እውነት እኔ ታርቀው አብረው ልጃቸው ቢያሳድጉ ደስ ይለኛል፣ ብኩሌ ማለት ነው። እና አብዛኛውን ነገር ሰው እራሱ አካባቢ እዚ አዋካቢ ምናምን እያዋክባሉ። እነ ደግሞ ሲጀምር አብርሃምና ሩታ አብረ ሆኖ መወያየት ነው ያለባቸው። እንደ ሚዲያ ላይ ራሱ መውጣት የለባቸው። ሀቅ ሚዲያ ላይ ራሱ ኮሚዲያሮች ራሱ አዋካቢዎች ናቸው። በተለይ በቃ ዩቱብን ለምንሰራ እህቶቻችን ወንድሞቻችን ማን ሁላችን አዋካቢ ነን። ለእኛ የምንሰራው እንትን አይዲያ እየሰጡ ነው ያሉት እና አይዲያው በትዳር መካከል ደግሞ በቃ የእኔ ሚዲያ ለራሱ መውጣት የሌለበት ነገር ነበረ። መጀመሪያ ላይ ያው ይሄ ሁሉ ነገር ሲፈጠር መቀራረብ እና መወሰን ነበረባቸው። ያው በነገራችን ላይ የእኔ የእነሱ ፍቅር ያበቃል ብዬ አልገምትም። ሀቅ ነው የምናገረው እና አንዳንድ ጊዜ እያበቃል ብለን ያስብነው ነገር ለአዲስ ጅዲድ ሆኖ ነው የሚፈጠረው። ገባችው? በጣም ተዋደው በጣም ተፈቃቅረው ይመልሳሉ። እርግጠኛ ነኝ ሩታና አብርሃም አይፋቱም። ይሄንም በጣም ነው የሚዋድልሽ ልጅ በሆዷ ይዛለች ልጅ እና ለጊዜው አላስበው ነበር ይሄ ይፈጠረ ብሎ አላስበው ነበር ይሄር ይሄ ሁሉ ነገር እንትን በቃ ተጽዕኖ ታደርግብኛለህ ታደርግብኛለች ብሎ አላስብም ነበረ መጀመሪያ ላይ ማለት ነው። እና ይህ ሁሉ ጥፋት እና መጀመሪያ ላይ አብረሽ እንትን ቢል ቢያስብና ቢያስተውልና ቆም ብሎ እንትን ቢል ቢረጋጋ ይህ ሁሉ ነገር አይፈጠርም ነበረ። ስለዚህ አሁን ተፈጥሮ አላ አደለ። ስለተፈጠረም ነገር እራሳቸው ሁለታቸው ነው፣ ሰው በመሀላቸው ሳይገባ በሁለታቸው መካከል ሰው በቃ አንድ ነገር ማን ምን መግባት የለበትም። እራሳቸው ቁጭ ብሎ መወያየት ነው ያስከባቸው እና ሰው ራሱ አዋካቢ ወላይ፣ ከነሱ ጋር ያሉት አዋካቢዎች ናቸው። ወላሂ ሀቂ ቀርምላቸው። ማንኛው በዛሁባችሁ። ላይክ ሼር አድርጉልኝ። እና ትላንትና የሆነችን ልጅ ደላላ ኔ ደላላ እንትን ብሏት ይሸውዷት እኔ ካተር እንትን አለብኝ አሻራ አለብኝ መሄድ አልችልም፣ ዱባይ ነው መሄድ የምፈልገው ብለዋት ብላቸው፣ እሺ ችግር የለውም ዱባይ ነው የምንወስደው፣ እሺ ብለዋት መልሰው ወደ ካተር ነው ካተር ነው መሰለኝ ኩዌት፣ ኩዌት ወሰዷት። ኩዌት ደግሞ ጣሳ ሽራ ተገኘባት። ኩዌት እንትን ቦሌ ላይ ከዛ በኋላ ተመለሽ ብሏት፣ እጅግ እጅግ በጣም አሳዛኝ አሳዛኝ። እንዴት እንደሆነች ብታዩ በቃ እንዴት በቃ ምን በሽታ እንደያዛት ነው የሆነችው። እና ሁለት ልጆች አላት። ሁለት ልጆች ደግሞ ለወንድሟ አስረክባ የመጣችው ሰማንያ ሺህ ብር ተበድሮ ነው የመጣው ታለች። እጅግ በጣም በዚህ በኩል ለደላላዎቹ ማስጠንቀቂያ ያንን መጠየቅ አለባቸው። ያ የከፈለችው ብር ግዴታ መመለስ አለበት። ሲጀመር ማለት ነው። እጅግ በጣም አሳዛኝ ነው። እና ውዴቶቼ ላይክ ሼር ፎሎ